ላሚን ያማልና ራፊና ደምቀው ባመሹበት ጨዋታ ባርሴሎና ሩብ ፍጻሜውን በቻምፒዮንስ ሊግ ተቀላቅሏል። በምድብ ጨዋታ እነዚህ ሁለት ክለቦች ተገናኝተው ነበረ። የዚያኔ ራፊና ባለቀ ሰዓት ያስቆጠራት ጎል የካታላኑን ክለብ አምስት ለአራት በሆነ ውጤት ከሜዳው ውጪ እንዲያሸንፍ አስችሎት ነበረ። በጥሎ ማለፍ ዳግም ተገናኙ። የመጀመሪያ ዙር የጥሎ ማለፉ ጨዋታ ለባርሴሎና በብዙ ትግል የተገኘ ድል ነበረ። ለሰባ ደቂቃ ገደማ በፓው ኩባርሲ ቀይ ካርድ መውጣት ምክንያት በጎዶሎ ለመጫወት የተገደደው ቡድን በራፊና አማካኝነት በተገኘ ጎል አንድ ለባዶ አሸንፎ ወጣ። አሁን ደግሞ በሜዳው በመልሱ ጨዋታ ሦስት ለአንድ ቤነፊካን አሸነፈ። ራፊና ሁለቱን አስቆጠረ፣ ላሚን ያማል ሌላኛውን። ብራዚላዊው ተጫዋች በእነዚህ ሶስት ጨዋታዎች ቤነፊካ መረብ ላይ አምስት ጎሎችን ማሳረፍ ችሏል። የመክፈቻ ጎሉን 11ኛው ደቂቃ ላይ ራፊና ቢያስቆጥርም ለቤነፊካ ኒኮላስ ታመንዲ ብዙም ሳይቆይ የአቻነት ጎል አስቆጥሮ ነበረ ነገር ግን ከዚያ በኋላ ላሚን ያማል ጨዋታውን ተቆጣጠረው። የምሽቱ ልዩነት ፈጣሪ ይሄ የ17 ዓመት ተጫዋች ነበረ። ለ17 ዓመት ተጫዋች የማይመጥን ወጥነትን እያስመለከተ ይገኛል። ሁለቱ የግራ እግር ተጫዋቾች ለባርሰሎና ጎልና አሲስት በየስማቸው አስመዝግበዋል። ራፊኛ 16 የቻምፒየንስ ሊግ ጎሎች ላይ ተሳትፎ ማድረግ ችሏል። ለባርሰሎና 2011/12 የውድድር ዓመት ሊዮኔል ሜሲ በአንድ የውድድር ዓመት በብዙ የቻምፒየንስ ሊግ ጎሎች ላይ በመሳተፍ ክብረ ወሰን ይዟል። 14 ጎልና አምስት አሲስቶች ራፊና አስራ አንድ ጎልና ጎልና አምስት አሲስት ላይ እስካሁን መድረስ ችሏል። አሁን የውድድሩ ከፍተኛ ጎል አስቆጣሪ ተብሎ የሚጠራው ራፊና ነው። ይሄ ጨዋታ ለባርሴሎና ትልቅ ትርጉም ነበረው። የባርሳ ጨዋታ ከካርሌስ ሚኔሮ ህልፈተ ሕይወት ሰባ ሁለት ሰዓታት በኋላ የተደረገ መርሃ ግብር ነበረ። የዋናው ቡድን ሐኪም የሆኑት ካርሌስ ሚኔሮ ህልፈታቸው የተሰማው ቅዳሜ ነበረ። ከኦሳሱና ጋር ለመጫወት እየተዘጋጁ በነበረበት ሰዓት በቡድኑ የሆቴል ማረፊያ ውስጥ ነበረ። ሕይወታቸው አልፎ የተገኘው ሰኞ። የአውሮፓ እግር ኳስ ማህበር ለባርሰሎና ፍቃድ ሰጣቸውና ተጫዋቾቹ ለመገናኛ ብዙሃን ቃለ ምልልስ ሳይሰጡ አለፉ። የዚያኑ ቀን ማታ ተጫዋቾቹ እንዲሁም የዋናው ቡድን አሰልጣኝ ሃንዚ ፍሊክ የቀብር ቦታውን ጎበኙ። ሐዘናቸውንም ገለጹ። ማክሰኞ ማለዳ የቀብር ስነ ስርዓት ነበረ። ፕሬዚዳንቱ ኋን ላፖርታ፣ ካርሌስ ሚኔሮን መቅበር ችለዋል። የምሽቱ ጨዋታ ከመጀመሩ አስቀድሞ ለእኚህ ሰው የመታሰቢያ መርሃ ግብር በስታዲየም ሲደረግ ነበረ። የባርሰሎና ተጫዋቾች በሚታይ መንገድ ስሜታዊ ሆነው እኚህን ሰው ሸኝተዋቸዋል። ከዚያ ጨዋታው ተጀመረ። 11 ደቂቃ ብቻ ነበረ ራፊና የፈጀበት የመጀመሪያውን ጎል በዚህ ጨዋታ ለማስቆጠር። ይህ የጥሎ ማለፍ ድልድል ለባርሰሎና የተመቸ ይመስላል። አሁን እስከ ፍጻሜ ድረስ ለመጓዝ የተሻለውን መንገድ ይዘዋል። አርሰናል፣ ፓሪስ ሳን ጀርማ፣ ሪያል ማድሪድ ወይ ደግሞ አትሌቲኮ ማድሪድ ባሉበት ምድብ እነርሱ አይገኙም። የእነሱ ቅንፍ ሊል፣ ቦሩሺያ ዶርትመንድ፣ ኢንተር ሚላንና ባየር ሚዩኒክ ነው የያዘው። በሩብ ፍጻሜ ከሊልና ከዶርትመንድ አሸናፊ የሆነውን ቡድን ይገጥማሉ። በግማሽ ፍጻሜ ደግሞ ከባየር ሚዩኒክና ከኢንተር ሚላን አሸናፊው ከአንዱ ጋር ይገናኛሉ። ይህ ቡድን እስከ ፍጻሜ ድረስ ለመድረስና ዋንጫውንም ለማንሳት የተሻለ ግምት እንዲሰጠው ሆኗል። ለዚህ ቅድመ ትንቢያ ደግሞ ምክንያት የሆኑት የቡድኑ ሶስቱ የአጥቂ ስፍራ ተጫዋቾች ናቸው። ራፊና፣ ሌቫንዶውስኪና ላሚን ያማል ራፊና የባሎን ዶር ዓመትን እያሳለፈ ያለ ተጫዋች ነው። ከሶስት ዓመት በፊት ከእንግሊዝ ፕሪምየር ሊግ ላለመውረድ ከሚታገለው ሊድስ ዩናይትድ ጋር በግሉ ጥሩ ዓመት ቢያሳልፍም ከክለቡ ጋር ግን ሲንገታገት ታይቷል። እድሜው እየጨመረ ሲመጣ ይሄ ተጫዋች እንደ ወይን መጣፈጥ ችሏል። የ28 ዓመቱ ብራዚላዊ በሁሉም ውድድሮች ላይ በዚህ የውድድር ዓመት 41 ጨዋታ አድርጎ 27 ጎልና 19 አሲስቶች አሉት። በቻምፒየንስ ሊግ ከፍተኛ ጎል አስቆጣሪነቱን ከሴርሁ ጊራሴ ተረክ አሁን አስራ አንድ ጎሎች ላይ መድረስ ችሏል። አሲስት ማድረጉንም ቢሆን ተክኖታል። ከዮዥዋ ኪሚክ በመቀጠል በውድድሩ በጣም ብዙ ለጎል የሚሆኑ ኳሶችን ያቀበለው ተጫዋች ራሱ ራፊና ነው። ታዲያ እንደዚህ ያሉ ቁጥሮችን ያስመዘገበ ተጫዋች ለባላንዶር ቢታጭ ምኑ ይገርማል? ሌላኛው ሮበርት ሌቫንዶውስኪ ነው። ፖላንዳዊው የግብ አዳኝ በቤነፊካ የደርሶ መልስ የጥሎ ማለፍ ጨዋታ ጎላ ያስቆጠር እንጂ ዘንድሮ በቻምፒየንስ ሊጉ ዘጠኝ ጎሎች አሉት በሁሉም ውድድሮች ለባርሳ 34 ጎሎችን ማስቆጠር የቻለ ተጫዋች ነው። ላሚን ያማል ለ17 ዓመት ተጫዋች ትዕንግርት የሆነ ጊዜን እያሳለፈ ነው። ትናንትና በዕድሜ ትንሹ በቻምፒየንስ ሊግ ጨዋታ አሲስት እና ጎል አስቆጥሮ የወጣ የሚል ክብረውሰንን ወሰንን ይዟል። ከዚህ ቀደም ይህንን ካደረገው ብሪል ኢምቦሎ በ22 ቀናቶች ያነሰ ተጫዋች ነው። 17 ዓመት ከ241 ቀኑ ላይ ይገኛል። በዚህ የውድድር ዓመት በሰላሳ ሰባት ጨዋታ 12 ጎልና አስራ ሰባት አሲስት አለው። 29 ጎሎች ላይ ተሳትፏል። አንዳንዶች ይህንን ቁጥር ወደ 28 ዝቅ ያደርጉታል። ትናንትና በቤነፊካ ተጫዋቾች ላይ ሲያደርግ የነበረው ፕሌይስቴሽን ላይ ይደረጉ የነበሩ ትሪኮችን ነው ሜዳ ላይ በሕይወት ሲደግም ያየ ነው። አሁን ራፊና ለክለብና ለሀገሩ በጎልና በአሲስት ያስመዘገባቸው ቁጥሮች ወደ ስልሳ እየተጠጉ ነው። ይህንን ሁሉ ያደረገው ገና 18 ዓመቱን ሳይደፍን ነው። ከ2019 በኋላ በቻምፒየንስ ሊግ ውድድር ግማሽ ፍጻሜ እንኳን መድረስ ተስኖት የቆየው ባርሳ ዘንድሮ ግን በሦስቱ የአጥቂ ስፍራ ተጫዋቾች እየታገዘ እስከ ውድድሩ መጨረሻ ለመጓዝ የሚያስችለውን አቅም ሰንቋል።